ክፍል ሁለት የመስቀል በዓል ወይም የመሳላ ጉዳት ከመጽሐፍ ቅዱስ አስተምህሮ አንጻር። መጽሐፍ ቅዱስ ስለ ሰው ልጆች ደህንነት የሚያበስር ቅዱስ መጽሐፍ ሲሆን የዳነ አማኝ ሊኖሩት የሚገባ ባህርያት ከአራት መሰረታዊ ቅድስና ትምህርት ጋር ሊያያዝ ይችላል። እነዚህም ከትዕቢት ተለይቶ ትሁት መሆን፣ ከጥል ተለይቶ ፍቅር መሆን ከጣዖት አምልኮ ተለይቶ እግዚአብሔርን ብቻ ማምለክና ከጋብቻ በፊት ይሁን ካገቡ በኋላ ለጋብቻ ብቻ ታማኝ መሆን የሚሉ መሰረታዊ ሀሳቦች ናቸው። ከዚህ በታች አጠር ባለመልኩ መልኩ እናያለን። አንደኛ ትሁት መሆን የአማኝ ጤናማ ባህሪ መሰረት ነው። ሰው ትሁት ሲሆን እግዚአብሔርን ይፈራል፣ ሰውን ያፍራል። ትዕቢተኛ ሰው ግን በሉቃስ ወንጌል ምዕራፍ 18 ቁጥር አንድ እስከ አምስት እንደምናየው በአንዲት ከተማ እግዚአብሔርን የማይፈራ ሰውን የማያፍር አንድ ዳኛ ነበር እንደተባለው ሰው ነው። በተጨማሪ መጽሐፍ ቅዱስ በብሉይ እና በአዲስ ኪዳናት እግዚአብሔር ትዕቢተኞችን እንደሚቃወምና ለትሑታን ግን ጸጋን የሚሰጥ አምላክ እንደሆነ በስፋት ይናገራል። ታዲያ መሳላን ከትዕቢት ጋር ምን አገናኘው ልንል ይሆናል። እውነት እንናገር ብንል ሰው ራሱን ለማሳየት ጥረት የሚያደርገው አንዱ በዓል መሳላ ሳይሆን ይቀራል ብላችሁ ነውን? ቲቢትስ በስውር ይሁን በግልጽ እኔ ከእርሱ እበልጣለሁ ማንስ እኔን ያክላል ብሎ ማሰብ አንድ ቲቢት የቲቢት መገለጫ አይሆንም? ምን እናስብበት። መጽሐፍ ቅዱስ ግን ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር ይላል። ከዚህ በተጨማሪ መጽሐፍ ቅዱሳዊ ስነመለኮት ወይም የወንጌላውያን አብያተ ክርስቲያናት ዶክትሪን የማይደግፈውን ድርጊት ከነርኩሰቱ ይዞ ለመቀጠል ማሰብ ቀላል ትዕቢት ነውኒ መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ አምስት ቁጥር አንድ እስከ አስራ ሶስት በቆሮንቶስ ቤተ ክርስቲያን ያለውን ኃጢአትና ኃጢአተኛ እያወቁ አለማው ገዛቸው ትዕቢት እንደሆነ በቁጥር ሁለት ላይ እናንተም ታብያችኋል በማለት ይገልጻል። በዚያው ክፍል ህዝቡን የወረረ ኃጢአት ቀርቶ የግለሰብ ኃጢአት እንኳ ሙሉ ቤተክርስቲያንን ሊበክል እንደሚችል ሲናገር በቁጥር ስድስት ላይ መመካታችሁ መልካም አይደለም ይላል። ይህንንም ሙግት በማስፋት ከቁጥር ዘጠኝ ጀምሮ መለየት ስለሚገባቸው ሰዎች ሲገልጽ በዓለም ያሉ ሰዎች በሴሰኝነት ገንዘብን በመመኘት በነጣቅነትና በጣዖት አምልኮ እንደሚኖሩ እየገለጸ ይህንን ኃጢአት ከሚያደርግ ከቤተ ክርስቲያን ሚመን እንኳ መለየት እንዳለባቸው ሲደነግግ አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብ የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ በማለት ያስጠነቅቃል። ሲያጠቃልልም ከቤተ ክርስቲያን ውጭ ባሉት ላይ እግዚአብሔር ፈራጅ እንደሆነ በመግለጽ በቤተ ክርስቲያን ውስጥ ያሉ ሰዎችን መቀደስ እንደሚገባ በማስረዳት ክፉዎችን ከመካከላችሁ አውጡት በማለት ያዛል። ስለዚህ መጽሐፍ ቅዱሳዊ ያልሆነ ነገር ህዝብን ሲመርዝ ቆሞ ማየት ትብት ነው። ሁለተኛ የፍቅር ሰው መሆን የአማኝ ጤናማ ባህሪ መሰረት ነው። ጌታችን ኢየሱስ ክርስቶስ ታላቁን ትዕዛዝ ሲሰጥ ጌታ አምላክህን በፍጹም ልብህ በፍጹምም ነፍስህ በፍጹም ኃይልህም በፍጹም ሐሳብህም ውደድ፣ ባልንጀራህን እንደ ራስህ ውደድ ይላል። ታዲያ ሰው በመሳላ በዓል አከባበር ለአምላኩ ያለውን ፍጹም ፍቅርና ለሰው ልጅ ያለውን እንደ ራስ መውደድ ፍቅር በትክክል እያሳየ ነው ማለት ይቻላል ካልን ሐሰት ይሆናል። ማለት ፍርደ ገምድልነት አይመስልም። በአሁኑ አገራችን በበዓላት ላይ ያለው ትኩረት ማንነትን መግለጫ ተደርጎ እየተቆጠረ በድንበርና በቋንቋ የከፋፈለን ርዕዮተ ዓለም በሚያሰጋ ሁኔታ እውነተኛ የክርስቶስን ፍቅር ከአደባባይ እስከ ጓዳ እየናደ ይገኛል። ለዚህም ምስክር ቢፈለግ ሁሉም በቋንቋና በድንበር ተገድቦ በአንድ አገር ዜጎች ከጫፍ እስከ ጫፍ እንደ ዜጋ በነጻነትና በተገቢ ሁኔታ ለመስራት፣ ለመሳተፍ ወዘተ ሙሉ ባለመብት እንዳልሆኑ ማየት የአደባባይ ምስጢር እየሆነ መጣቱ ለሁሉም ግልጽ ነው። መሳላም በሚባለው ልክ ቢከበር ፍቅርን ሳይሆን ግለኝነትን እያሰፋ የሚሄድ ይመስላል። ሶስተኛ፣ ከጣዖት አምልኮ ተለይቶ እግዚአብሔርን ብቻ ማምለክ የአማኝ ጤናማ ባህሪ መሰረት ነው። መጽሐፍ ቅዱስ ስለ ጣዖት አምልኮ በመቃወም የሚከተሉ መሰረታዊ ሀሳቦችን ያቀርባል። እግዚአብሔር ህዝቡ እርሱን ብቻ እንዲያመልኩ አዟል። ለምሳሌ በዘጸአት ምዕራፍ 20 ቁጥር 2 እስከ አምስት ከኔ በቀር ሌሎች አማልክት አይኖሩል። በላይ በሰማይ ካለው፣ በታች በምድር ካለው፣ ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸው ብሎ ጥብቅ ትዕዛዝ ሰጥቷል። በሌላ መልኩ መጽሐፍ ቅዱስ የህዝብ መሪዎች ህዝቡን ከአምልኮተ እግዚአብሔር ወደ ጣዖት አምልኮ ሊያሸፍቱ እንደሚችሉ ይናገራል። ለምሳሌ የናባጥ ልጅ ኢዮርብዓም የእስራኤልን አስሩን ነገድ መንግስቱን ለማጠናከር ወደ ጣዖት አምልኮ አሸፍቷል። አንደኛ ነገሥት ምዕራፍ 12 ቁጥር 25 እስከ 30 እናገኘዋለን። በተለይም በቁጥር 27 እና 28 ንጉሡ ኢዮርብዓም ይህ ህዝብ በእግዚአብሔር ፊት መሥዋዕትን ያቀርብ ዘንድ ወደ ኢየሩሳሌም ቢወጣ በዚህ ህዝብ ልብ ወደ ጌታቸው ወደ ይሁዳ ንጉስ ወደ ሮባም፣ ይመለሳል እኔንም ይገሉኛል አለ። ንጉሱም ተማከረ። ሁለትም የወርቅ ጥጆች አድርጎ እስራኤል ሆይ ወደ ኢየሩሳሌም ትወጣ ዘንድ ይከብድብሃል፣ ከግብጽ ምድር ያወጡህን አማልክቶችን አላቸው ይላል። ይሄ የጣዖት አምልኮ እስከ አዲስ ኪዳን ድረስ የሰማሪያ ሰዎችን ይዞ እንደቆየ በዮሐንስ ወንጌል ሳምራዊቷ ሴት ለጌታችን ለኢየሱስ ክርስቶስ ከሰጠች ምላሽ እናገኛለን። ይህም በማቴዎስ ወንጌል ምዕራፍ 1 17 መሰረት ስንመለከት የጣዖት አምልኮ ሽፍታነት ለ28 ትውልድ እንደዘለቀ የሚያሳይ ይሆናል። ሌላው ለጣዖት አምልኮ የታረደውን ስጋ መብላት ወንድምን የሚያሰናክል መሆን እንደሌለበት አዲስ ኪዳን ያስተምራል። በእነዚህ ክፍሎች በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 1 እስከ 13 እና ምዕራፍ 10 ቁጥር 14 እስከ 33 ሐዋርያው ቅዱስ ጳውሎስ በመንፈስ ቅዱስ ምሪት ሆኖ በስጋ ገበያ የሚቀርብ ስጋ እንኳ ከጣዖት ጋር ተያያዥነት ካለው በጥንቃቄ መመልከት እንዳለባቸውና ያላመኑ ሰዎች ለግብዣ ጠርተው ለጣዖት የተሰዋ ስጋ እንደሆነ ከታወቀ መብላት እንደማይገባ ይነግራቸዋል። ሐዋርያው በእምነት ጠንካራ ነን የሚሉ እንዳይታበዩ ለሌሎችም ለጣዖት የተሰዋ ስጋ መብላታቸው ምክንያት ለሚሰናከሉ እንኳ ጥንቃቄ ማድረግ እንዳለባቸው ያስጠነቅቃል። የራሱንም አቋም ስለዚህ መብል ወንድሜን የሚያሰናክል ከሆነ ወንድሜን እንዳላሰናክል ለዘላለም ከቶ ስጋ አልበላም በማለት ይገልጻል። ቁጥር 13 ላይ የቆሮንቶስን ቤተክርስቲያን አማኞችን ሲያስጠነቅቃቸው ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ ይላቸዋል። ምዕራፍ 10 ቁጥር 14 ላይ ያላመኑ ሰዎችንም ልማድ ስናገር፣ ነገር ግን አይዛብ የሚሰውት ለአጋንንት እንደሆነ እንጂ ለእግዚአብሔር እንዳይሰው እላለው ከአጋንንትም ጋር ማህበርተኞች እንድትሆኑ አልወድም በማለት ያስጠነቅቃቸዋል ስለዚህም እግዚአብሔር ሕዝቡን ከእርሱ ውጪ ማንንም ይሁን ምንንም ማምለክ እንደማይችሉ ይናገራል። ወደ ዋና ሐሳባችን ስንመለስ የመስቀል በዓል ወይም የመሳላ ስጋ የጣዖት ስጋ ነው የሚል ጥያቄ ምላሽ ማግኘት አለበት። ባጭሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጀመሩ በፊት መሳላ ስለመኖሩ ተጨባጭ ታሪካዊ ማይደር ባይኖርም የወንጌላውያን አብያተ ክርስቲያናት መስፋፋት በከምባታ ውስጥ ከመጀመሩ በፊት የመሳላ በዓል እንደነበረ እንደነበረና ከጣዖት አምልኮ ጋር ቀጥተኛ የሆነ ግንኙነት የተያዘ መሆኑን አያቶቻችን ብቻ ሳይሆን የቅርብ ታላላቅ አባቶቻችንም የመሰከሩበት ነው። የወንጌል አማኞች እምነት አብዛኛውን የጣዖት አምልኮ ስርዓቱን ከቅርጫ ስጋ ማይበራቸው ወይም ከሸማታቸው ያራቁት ቢሆንም በምስጥር መመለኩን ቀጥሏል። በአሁን ጊዜ ደግሞ መሳላን ወደ ቀደመው ልምምድ ለመመለስ በይፋ እየተሰራ እንደሆነ የአደባባይ ምስጥር ነው። ስለዚህ የመስቀል በዓል ወይም የመሳላ ስጋ ለጣዖት የቀረበ ነው ማለት የመንፈሳዊ ዓለም እውነታንና በተጨባጭ የምናያቸውን ክስተቶች በእግዚአብሔር ቃል አስተምህሮ አንጻር ለሚመለከት ሰው ያልተከደነ እውነት ይሆናል። ዶክተር ብራኑ ወልዴ ባላሳተሙ መጽሐፋቸው ከገለጹት የተወሰደ መረጃ ይህን ሐሳብ ስለሚያጎላ ባጭሩ ተቀንጭቧል። ከወታደራዊ መንግስት ለጥቆ የተከሰተው የአብዮታዊነት ዲሞክራሲ ሪዮቶ ዓለም ተከታይ ነኝ የሚለው መንግስት በዲሞክራሲያዊው መብት ሽፋን በወንጌልና በወታደር የተቀበሩ መቃብሮችን በመክፈት አሮጌ ልማዶችን እንደ የማንነት መገለጫ ወይንም መለያ በማድረግ እያንዳንዱ ብሔር ብሔረሰብ አልፎ ተርፎም እያንዳንዱ ጎሳ የየራሱን አምላክ በየቀየው ተክሎ ቀን ቀጥሮና ስፍራ መርጦ በብዙ ሚሊዮኖች የሚገመት ገንዘብ ወጪ በማድረግ ሲያሰኘው በዓመት አንዴ ጫን ያለው ደግሞ ሁለቴም ሦስቴም እንዲያከብር ፈቃድ ሰጠ ብለዋል። ይህም የሚያሳየው በወንጌል የጠፋው ወይንም ወደ ጓዳ ገብቶ የነበረው የጣዖት አምልኮ ባለፉት ሶስት አስርት ዓመታት በቆየው ሪዮት ዓለም ምክንያት ወደ ነበረበት መሰውያ በአደባባይ ለመውጣት በመቻኮል ላይ እንዳለ ያሳያል። መጋቢ መኬቦ ዋዶሎ አፍሪካውያን እምነታቸው ባህላዊ እምነትና ከክርስትና ጋር በመቀየጥ በመንታ መንገድ የሚወላውልና ስር ያልሰደደ እንደሆነ በመግለጽ እንደ አካባቢያችንም ያይሆዴ ግፋታና መሳላ ላይ ያለን መወላወል በእምነት ላይ ቆመን የእውነት ሞጋቾች ያለመሆናችንን የሚገልጽ እንደሆነ ከመጽሐፍ ቅዱስ እየጠቀሱ አስነብበውናል ወይንም አስተምረውናል። ከዚህም በተጨማሪ መሳላና የጣዖት አምልኮ ምን ያገናኛቸዋል ለምል ሰፊ ማብራሪያ የሚፈልግ መጋቢ ጎሹሜ ሙኒዬ ባቀረቡት ትምህርት ቪዲዮ መከተል ይቻላል። እውነቱ በትክክል ገብቶን እንደሆነ ደግሞ በንስሐ መመለስ ይኖርብናል። የእነዚህ የሁለቱ መጋቢያንን ቪዲዮ ማየት ለሚፈልግ በዚሁ ገጽ ከታች ማየት ይቻላል። አራተኛ ከጋብቻ በፊት ይሁን ካገቡ በኋላ ለጋብቻ ታማኝ መሆን የአማኝ ጤናማ ባይሪ መሰረት ነው። መጽሐፍ ቅዱስ በብሉይና በአዲስ ኪዳናት በግልጽ ያወገዛቸው ሁለቱ የኪዳን ኃጢአቶች አንዱ ከላይ በሶስተኛ ነጥባችን ያየነው የጣዖት አምልኮ ሲሆን ሁለተኛው የግብረ ሥጋ ግንኙነት እርኩሰት ነው። ምልክያስ ምዕራፍ ሁለት ቁጥር አስር እስከ አስራ ስድስት ይህንን እናገኛለን። አዲስ ኪዳን በስፋት ከክፉ ምኞት እስከ አካል አካላዊ ግንኙነት ድረስ የሚፈጸም ዝሙት አንደኛ ቆሮንቶስ ምዕራፍ ስድስት ዘጠኝ እስከ አስር ወይንም ከጋብቻ በፊት የሚፈጸም የግብረ ስጋ ግንኙነት አመንዝራነት ወይንም ከጋብቻ ውጪ የሚፈጸም የግብረ ስጋ ግንኙነት በዕብራውያን ምዕራፍ 13 አራት ላይ በመቃወም ይገልጻል። ነገሩ ከመስቀል በዓል ጋር ለምን ተያያዘ ቢባል በከምባታ ዞን ውስጥ ካሉ ባንዱ ወረዳ ዙሪያ የተደረገ ጥናት እንደሚያሳየው በመሳላ ወቅት በተለያዩ የአገራችን ክፍሎች የሚኖሩ እንዲሁም ከሀገር ውጭ የሚኖሩ ወደ አካባቢያቸው ስለሚመጡ በመሳላ ወቅት ወጣቶች ይሁኑ ጎልማሶች ስራ ፈተውና ትምህርት አቋርጠው በምግብ ድግስ ላይ ተሰባስበው ስለሚቆዩ ብዙ ወጣቶች ወይም ልጃገረዶች ከጋብቻ ውጭ በሚፈጸም የግብረ ስጋ ግንኙነት እንደሚያረግዙና በባህላዊ ዘዴ የሚደረግ ውርጃ እንደነበረ ሆኖ በሐኪምም ውርጃ እንደሚያካሂዱ ከጤና ማዕከላት ከሰበሰበው መረጃ ጋር በማያያዝ ይተርካል እዚህም የሞራል ውድቀት መነሻው መሳላን ምክንያት በማድረግ አልኮል መጠጦችን በመጠጣት መስከር እንደሆነ ጨምሮ ይገልጸዋል ስለዚህ የመስቀል በዓል ትምህርት ቤቶችን በግልጽ ይሁን በስውር በመዝጋት ገበያዎችን በማስቆም መስሪያ ቤቶችን ስራ በማዳከም ወዘተ እንቅስቃሴዎችን በመግታት ከሚያደርሰው እኩይ ተጽዕኖ በተጨማሪ በጋብቻ ንጽህናና በመንፈሳዊ ሕይወት ላይም ትልቅ ውድቀት እንዲገኝ መነሻ ምክንያት ሆኖ እናገኘዋለን። በመጨረሻም የመስቀል በዓል ወይም መሳላ ሁለንተናዊ ውድቀት መነሻ የሆነ መንፈሳዊ ውድቀትም ማስከተሉን ልብ እንበል እያልን በክፍል ሶስት የመሳላ አለመከበር ትሩፋቶችን ወይንም በረከቶችን የምናይ